ሰላም ለእናንተ ይሁን ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እጅግ እንግዲህ አጓጊ የሆነ ኖሎዊ ድራማ ተለቋል። እንግዲህ ሀና የልጅነት ፎቶዋን አይታለች እንግዲህ ሀና ኩሽና ሁና እየተከዘች እያለ ሰላም ትመጣ ና ሰላምዬ፣ እየ ሀን ምሳል ደረሰም እንዴ ትላታለች። ሀናም እየደረስን ነው፣ ምነው ነው ራበሽ? እንዴት ስትላት፣ አይ አራበኝም፣ አንችን ፈልጌ የነበረ የመጣው ስትላትም፣ ሀናም ምነው ሰላምዬ፣ ምንገጠመሽ ምን ገጠመሽ? ትላታለች። እንግዲህ ሀና ከቀልቧም አይደለችም። ሰላምም እንግዲህ እኔ ችግር ካልገጠመኝ ወደ አንቺ አልመጣም ማለት ነው ትላታለች። ሀናም አይ አረ እንደሱ ማለት አይደለም ትላታለች። ሰላምም ሰሞኑን ምን እንደሆንሽ እንድትነግሪ ነው የመጣሁት ትላታለች። ሀናም እንግዲህ ዝም ብላ እንደሆነ የምትጨነቀው አንቺ እኮ ዝም ብለሽ ነው ትላታለች። ሰላምም በቃ እኔ ለጓደኝነት የምበቃ ሰው አይደለሁም ማለት ነው ስትላትም እንግዲህ ሀናም፣ እንደሱ ልት ለምን ቻልሽ ስትላተኝ፣ ሰላምም ለጓደኝነት የምበቃ ብሆንማ ሰሞኑን የተፈጠረውን ነገር ትነግሪ ነበር እኮ ትላታለች። ሀናም እኔም እኮ ምን እንደተፈጠረ ስለማላቅ ሆነው ሙጭ ሰላምዬ፣ አላውቅም ምንም እየገባኝ አይደለም፣ ስትል ሰላምም፣ ለምን አታውቂም? ቆይ ምን እያልሽ ነው? ትላታለች አናም፣ እንጃ በቃ ህይወቴ ውስጥ ያልሆነ ልክ ያልሆነ ልክ ያልሆነ ነገር እንደተፈጠረ ይነግረኛል፣ ግን ነገሩ እንዴት እንደሆነ አላወቅኩም። ሰላምም፣ እንዴት ነው የማታውቂው? ስትላተኝ አናም፣ እንዴት ለወቀው? ሰላምዬ እና ሳታውቂ ነው እንደዚህ የምትጨነቂው። ትላታለች ሀና ብቻ እንጃ ፈርቻለሁ። ከማልቀስ ውጭ ምንም አማራጭ አለኝ ትላታለች። ከዛ እንግዲህ አባትሽን በጣም አመማቸው እንዴት ትላት የአባዬን ህመም አለምቼዋለሁ ብቻ ሰላም እየጸል ልኝ ብላት፣ ሰላምም እንግዲህ አቅፋ ታባብላታለች። እንግዲህ ደግሞ ይህ በዚህ እንዳለ የተምችው ጓደኛ መንገድ ላይ ቁጭ ብሎ እያለ ባይሽ ትመጣና እኔ የምልህ ማን ነው የዚህ ድንጋይ ባደራ መልክ የሰጠህ ማን ነው? ምን አለ ትንሽ ብትንቀሳቀስ ትለዋለች። እንግዲህ የተምቹ ጓደኛም የሆነው ያነች ታዲያ ወዴት ሊሄድ ይላታል። አሁን እኮ ከዚህ ድንጋይ ላይ በተደጋጋሚ በመቀመጥ ሰው ሁሉ ድንጋይ መስለው ሊቀመጥብህ ነው ትለዋለች እንግዲህ ልጁም ከዚህ የተቀመጥኩት አንችን እየጠበቅኩ ነው ጠዋት በመኪና ስትሄጂ አይቸሻለሁ ምናልባት ገንዘብ ከተቀበለች ብዬ ነው ሲላትም ባዩሽም እኔን ተከታተለ ነው እንዴ እኔን ልትከታተለ ነው እንዴ የምከፍል ትለዋለች እሱም እንደሱ ባይሆንም ልጁ እያስጨነቀኝ ስለሆነ መከታተል ግዴታ ነው፣ ይላታል ባዩሽም የቱ ልጅ? ስትለው ስራውን እየሰራ ልጅ ነዋ ይላታል ባዩሽን፣ እሱንማ ነገርከኝ፣ አሁን ምን አዲስ ነገር ተገኝቶ ነው? ስትለውም እንግዲህ አይገርምሽም? ዛሬ ራሱ ደውሎ ነበረ ሲላትም፣ ባዩሽም ምን ልሁን ብሎ ነው? ምን አስጨነቀው? ስትለውም፣ ያው ገንዘቡን ብሎ ነዋ። ባዩሽም የሰጠነውን ገንዘብ ጨርሶት ነው ብላ ትጠይቀዋለች። እንግዲህ ልጁም ጨረሰውም አልጨረሰውም እኛ ምን አገባን፣ ቃል የገባ ነውን ገንዘብ ልንሰጠው ይገባል። ሲላተኝ ባዩሽን ምን ባዩሽም እንግዲህ ምን ይህን ያህል ልቤን ዝቅ ታደርገዋለህ? የምታ እሻል አልኩ አይደለ እንዲ ከሰሞኑ ትሰጣታለች። ለርግብሩን ዛሬ ወይ ነገ ገንዘቡን መቀበሏ ስለማይቀር ስለዚህ እንሰጠዋለን፣ አንታ ትጨነቅ ትለዋለች። እሱም እንደሱ ይሻላል ካለ ልጁ የሆነ ወፈፌ ነገር ነው ጉድ ይሰራናል ይላታለኝ ባዩሽ ምን አስፈራ ስትለው እሱ ምን ላንች ነው ልጁ እንግዲህ የሀናንም ቤት የአባቷንም ቤት ያውቀዋል እና ይናገራል ስለዚህ መጠንቀቅ አለብሽ ብሩን በጊዜ መሰጠት አለበት ተባብለው እሽ ይሰጠዋለው እንሰጠዋለን እደውልልሃለሁ ተባብለው ችወትለዋለች። ከዛም እንግዲህ ከሄደች በኋላ በፊት ያለችውን ነገር ያስታውሳል። የሆነ ጊዜ ድንጋይ ላይ ቁጭ ብሎ እያለ ምነው ስራ የለም እንዴ ብላ ስትጠይቀውም በግሩፕ ሰርቀው ፖሊስ ይዟቸው እንደታሰሩ ሲነግራት እሷም እሰይ ድንጋዩም እንኳን ትንሽ አረፈ እንዳላችሁና እንግዲህ የሆነ ስራ ልስጥህ ብላ የሀናን መስቀልና ፎቶ ሰርቆ እንዲያመጣላት እንደነገረችው ያስታውሳል። እንግዲህ ይበዚህ እንዳለ ሰላም ሰላም ና አሴር ይገናኙ ና ሰላም እንግዲህ አሴር ትንሿን ስልክ ይዞ ስለነበረ ደግሞ የምን ድንጋይ ነው የያዝከው ትለዋለች። አሴርም የምን ድንጋይ በስልኬ ነው በስልኬ ነው እንዲህ ሙድ የምትጂብኝ አረባክሽ ይላታል። ከዛ ይልቅ በሰላም ነው የፈለግሽኝ ሲላተኝ አዎ የሆነ ነገር ብነግር ደስ ይለኛል። ስለ ስለሀና ነበረ እንድናወራ የፈለግኩ ስትለው ማሴርም እንግዲህ ስለሀና ምን እያላት ነበረ ሀን ሲላተኝ እንግዲህ ሰላምም ለአባቷ ገንዘብ እንደሚያስፈልጋት ነግረህኝ አልነበረ የተወሰነ ገንዘብ እኔም እኔ አግኝቻለሁ እሱን ገንዘብ ልስጥህና አንተ እንድትሰጣት ነበረ ስትለው፣ አሴርም እንግዲህ እንደሱ ይሻላል ሰላም ሲላተኝ፣ ሰላምም አዎ ሀና አንተን በደንብ ታምናሃለች፣ ልክ እንደ ወንድሟ ስለምታይ ከየት አመጣኸው ብላ አትጠይቅህም። አንድ ሰባ ሺ ነው ያገኘሁት፣ ቀሪውን ደግሞ ስናገኝ እንጨምራለን ስትለው፣ አሴርም ሰባ ሺ በጣም ብዙ ብር እኮ ነው። ይሄ እኮ ካለው ሌት ሲጨመር በቃ ትንሽ ገንዘብ ነው የሚቀራት ማለት ደስ ይላታል እንግዲህ ደስ ይለዋለኛ ሲራት ከዛ አካውንት ላክ ሊሰጥ ለው እንግዲህ እሱም አካውንት እንደሌለው ይነግራታለኝ እሺ በቃ ውጥቼ ሰጣለሁ ተባብለው ይሄዳሉ። እንግዲህ ይሄ በዚህ እንዳለ ባዩሽ ለርግብ ስልክ ተደውልላት። ና ርግብ ማንሰታ ሄሎ አክስቴ ስትላተኝ፣ አሁን ለመውራት ይመችሻል ወይ ስትላትም እንዴ አዎ፣ እነሱ ቢኖሩ ማክስቴ ያልልሽም ነበረ። እናተብየው የት እንደሄደች አላቅም፣ ሰው የለም ትላታለች። እንግዲህ ባዩሽም ባዩሽም እንግዲህ ጠዋት ከወይዘሮ ሜላት ጋር እንደተገናኙ አንቺ ብር እንደጠየቅሻትም ነግራኛለች። ስትላተኝ እንዴ አክስቲ አንቺ አይደለሽ እንዴ ብር እንድጠይቅ ያደረግሽኝ ስትላተኝ፣ እሱማ እኔ ነኝ፣ ግን ሴትየዋ ካወቀች ጉዳችን ነው የሚፈላ። በጣም መጠንቀቅ አለብሽ ትላታለች ወይም ደግሞ እንግዲህ ከለለሽ ወይም ካስቸገርኩሽ ተይውበያተኝ እንዳትነቃብሽ እያለቻት ነበረ። እረግብም እንግዲህ ኩሽና ሀና ጋር ትሄድና እኔ የምልሽ አንቺ አርፈሽ ስራሽን ብትሰሪ ይሻልሻል። ይህን የምታደርጊውን ነገር መተው አለብሽ። ካለበለዚያ ህይወትሽን ምድረውስ ይወል ነው የማደርግ ያቅብሽ ብላት ነበረ። ይኸው እንግዲህ የሀናን መስቀል ስለወሰደችባት በሱ እየዛተችባት ነው የትሄደው ነው ደግሞ ስትላትም እትዬ ምን ሴ ትምህርት ይዘል ሰላምት እንደሄደች አላቅም ስትላት፣ ሴትየዋ ስትላት እንዴ እናትሽ ነው እንዴ ሴትዮ የምትያ ስትላተኝ ቤተ ክርስቲያን እንደሄደች ስትነግራተኝ እኔ እነሱን በመጠበቅ ረሃብ መሞት አለብኝ እንዴ? አሁን ምግብ ቁርስ ሰርተሽ አምጭልኝ ሳሎን ትላትና ሳሎን ትሄዳለች። ከዛ እንግዲህ ወይዘሮ ሀናም እንግዲህ እንዴ ልጅቱ ምን ሆናለች አብዳለች እንዴ የእሷን ንዴት ሁሉ ኔ ላይ የምትወጣብኝ ትላለች ነው። ከዛ እንግዲህ ሳሎን ቁጭ ብላ ወይዘሮ ሚላት ትመጣና ሰላም ከርግብ ጋር ሰላም ከተባባሉ በኋላ ማያ ብሬ ቤተክርስቲያን ሄደው ስትላት ሚ በጠዋቱ ትላታለች ቁርስ በላሽ ስትላተኝ እንዳልበላሽ ትነግራታለች። አለች እንግዲህ ወይዘሮ ሜላትም ጠዋት የጠየቅሽኝን እንድልክልሽ ትራንስፈር አድርግልኝ አካውንትሽ ስትላተኝ እማዬ ከለለሽ ግን ተብ ይቅርብኝ የማስቸግርሽ ከሆነ ስትላትም፣ ወይዘሮ ሜላትም ወይ ሀሴት ለአንቺ ለልጅ እንዲሁም ሀያ ብር ጨምሬ ልሻለሁ አንዳንድ ነገር እንድትገዥበት ብላ ወይዘሮ ሜላት ልብስ ልትቀይር ስትሄድ፣ እንግዲህ እርግብም ለአክስቷ ትደውልላትና አክስቴ ብሮ ልካልኛለች አካውንት ላኪልኝ ብላት ነበረ። እንግዲህ ይህ በዚህ እንዳለ ሀና እንግዲህ ከወይዘሮ ሚላት ክፍል ገብታ ቁም ሳጥን ከፍታ እያየች እንዳለ ድንገት ወይዘሮ ሚላት ትገባለች። እንግዲህ ወይዘሮ ሚላት ስትገባ ሀናም በጣም ደንግጣ ትቆማለች። እንግዲህ ሀና በባህሪያ ሁሉ ድንጉ ጥናተኝና አሁን በተለይ ደግሞ የመስቀሏን ርግብ ከወሰደች ባተኝ በኋላ በጣም ድንጉ ጥናተኝ ው እንግዲህ ርግብ ሌባነሽ ስላለቻተኝ ከዛ ሀና ምን እያደረግች ነው ስላተኝ እንግዲህ ምንም እትዬ፣ ምንም ምንም ብላ በጣም ትደነጋገጣለች። ከዛ ወይዘሮ ሜላትም ለካ ርግብ ያለችው እውነቷን ነው ትሰርቅ ያለች ስትላተኝ ከዛ ሀናም እንዴት እኔ ሌባ አይደለሁም ብላ ወጣ ትሄዳለች ሰላም ክፍሏ እያለች እንግዲህ ወይዘሮ ሜላት ትሄድ እና እኔ የምልሽ ሰላምዬ የሆነ ነገር ልጠይቅሽ ነበር ሀና ሰሞኑን ምን ሆናለች የሆነ የተለየ ባህሪ እያየውባት ነው ብላ እንግዲህ ወይዘሮ ሜላትም ሀና ከሜላት ክፍል ገብታ ስት ቁምሳጥን ከፍታ እየበረበረች እያየች እያለ ስትደርስባት በጣም እንደደነገጠች ትነግራታለች። እንግዲህ ወይዘሮ ሜላትም ምናልባት አባቷ ታመውባት ገንዘብ እየፈለገች ሆን እንዴ? ስትላተኝ ከዛ ሰላምም አሁን ገባኝ ስትላተኝ እንግዲህ ወይዘሮ ሜላት ምኑ ስትላት ነገሩ ገባኝ እንዴ ሰላምዬ፣ አንችም አንቺም ታውቂያለሽ እንዴ ሀና ልትሰርቅ እንደምትፈልግ ስትል፣ እንግዲህ ሰላምም ይህን ያለችሽ ርግብ ናት ስትላተኝ እሞች፣ ሰላምዬ፣ እኔ ራሴ ልኝ ያገኘኋት ተርበት ብታ እንዴት ደንግጣ ወጥታ እንደ እንደሄደች ብታይ ስትላተኝ እንግዲህ ሀናም እንዴ ማጌ፣ ሀና ስርቆት በጭራሽ የማይሆን ነገር ነው። ይሄን ነገር እርሺው ትላታለች። ምናልባት አባቷ በጣም ታሞባት ገንዘብ እየፈለገች ይሆን እንዴ ስትላተኝ፣ ሀና አደለም ሰርቃ እንርዳት ሲሏት ራሱ እኮ እሽማተል ልጅ ናተኝ እያለች ነበረ ሀና ሰላም፣ እንግዲህ ለስለ ሀና ወይዘሮ ሚላት እንግዲህ ተጠራጥራታለች። እርግብ ያለችው ነገር እውነቱ መስሏት ሀናም እንግዲህ ሰላምም እንግዲህ ሀና እንደዚህ አይነት ነገር እንደማታደርግ እናቷም እንግዲህ ይህን ነገር መርሳት እንዳለባት ትነግራታለች። ባዩሽም እንግዲህ ያኔ የተባለውን ቀሪ ብር ነው የምታተሰጠው ና ይኸው እንግዲህ አሁን ሰጠውት። ከዚህ በኋላ ግን ምንም ነገር የሚያገናኘን እንደሌለ ንገረው ብላ ሰጥተው ትሄዳለች። እንግዲህ ያንም የተቀበለው ልጅ ወስድና ለተምቹ ይሰጠዋለኝ። እሱም እንግዲህ አላመነም ነበረ ና በጣም ደስ ብሎት ቀጥታ የሄደው አስርጋ ነበረ። እንግዲህ አሴርም እንግዲህ ስለ ሀና አባት ጉዳይ ሕመም እና ሀናም እንግዲህ በአባቷ ሕመም ምክንያት በጣም የተጨነቀች ስላለ ስለሷ ሲነግረው እና ታዲያ ምን እናድረግ ሲለው የሆነ ገንዘብ እንዳለው እንግዲህ ያንን የሀናን ፎቶ መስቀሏን ሰጥቶ ያገኘውን ገንዘብ ሙሉ በሙሉ እንግዲህ ለአሴር ነው የሰጠው። አሴርም እንግዲህ ገንዘቡን ሲያየው በጣም ተደስቶ የት እንዳመጣው በኋላ እንነጋገራለን ብሎት ገንዘቡን ተቀብሎት ነበረ የሄደው። ወይዘሮ ሜላትም እንግዲህ ሀናን ትጠራትና ቁምሳጥን ውስጥ ገብታ ምን እየፈለገች እንደሆነ እንዲሁም ሌላ ጊዜም ስትበረብር እንደሆነ ትጠይቃታለች። ሀናም እንግዲህ እኔ ለምን እንደሆነ አላቅም ሀሴት ከዚህ ቤት ከመጣች ጀምሮ የሀሴትን የልጅነት ፎቶዋን ማየት ስለፈለግኩ ነው የምበረብር እንጂ ለሌላ አይደለም ብላት እንግዲህ የልጅነት ፎቶዋን ሀና አይታለች።